አሜሪካኖች ጥቅማችን ነው ብሎ የሚያስቡትን ነገር ለማግኘት ለማድረግ ለምንም ነገር ወደኋላ የማይሉ እንደሆነ አውቃለሁ። ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። የኢትዮጵያ መንግስት የነሱ አሽከር የሚሆኑበት ሁኔታ ቢኖር ኖሮ ምንም አይነት ችግር አይፈጥሩበትም ነበር። እኔ በግል ደረጃ ነው ምን ያለው አሜሪካ ሀገሩ ያስገባ ያ ጉዳይ አይደለም። አሜሪካን ኤምባሲ በራፍ ላይ ባንዲራቸውን ለማቃጠል ወደኋላ ማለት የለብንም። A week ago, the US imposed sanctions on economic and security assistance to Ethiopia. እነዚህ መዝሙሮች ዛሬ የሉም። እነዚያ ለአገዛዝ የሚያሸረግዱ ሰዎች ዛሬ በተለያየ ጎራ ናቸው። አገር በማፍረስ ሂደት ውስጥ ድርሻቸውን ያዋጡ ጥምረቶች ዛሬ ተበታትነዋል። በዚህ ሰፈር መርህን የተከተለ የአገር ፍቅርን የሚያማከለ ጥምረት መፍጠር አይቻልምና ሚሊዮን ወገኖቻቸውን አጫርሰው የማይበርድ እሳት አቀጣጥለው የየድርሻቸውንም ይዘው ብትንትን ብለው እየተወነጃጀሉ ነው። የውህደት ብልጽግናን ለማዳን ካንተ በፊት እኔ ልደፋ ያሉት ሁሉ ቃል የተገባላቸው እንደ ውሃም በኖ እነሱም ተነዋል። አገዛዙና አሜሪካ ግን አሁንም አሉ። የውህደት ብልጽግና እየገደለና እያጋደለ እየዘረፈና እያዘረፈ እያፈናቀለና እየነቀለ አለ። አሜሪካም ጥቅሟን እያስከበረች ፍላጎቷንም እያስፈጸመች አሁንም አለች። የአሜሪካ መንግስት ቀንደኛ ተላላኪ ናቸው በሚል የሚነገርላቸው እሳቸው ግን የአሜሪካ ሰላይ ነበርኩ የሚሉት ጠቅላይ ሚኒስትር አብይ ዛሬም አሉ። ጥያቄው ዛሬም የራሳቸውን መንግስትና አገር እየሰለሉ ለአሜሪካ ያቀርቡ ይሆን የሚለው ብቻ አይደለም። በእርግጥ ወቅታዊ የሁለቱ ወገኖች ግንኙነት ምን ይመስላል የሚለው መሰረታዊ ነው። ብዙዎች ትናንት ከሰዓት አሜሪካ ይፋ ባደረገችውና በኢትዮጵያም ላይ በጣለችው የአስር በመቶ የንግድ ታሪፍ ላይ እየተነጋገሩ ነው። ግን ከዚያ በፊት አንድ ወሳኝ ሁነት በዝምታ ታልፏል። ይሄኛው በዝምታ የታለፈው ጉዳይ ደግሞ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ የደወሉት ስልክ ነው። የአሜሪካው ሚኒስትር የደወሉት ስልክ በውጭ ጉዳይ መስሪያ ቤታቸው በኩል ይፋ ሆኗል። የተለመዱ የዲፕሎማሲያዊ ቃላት ያጀሉት መልእክት ከአብይ ጋር ስለ ምስራቅ አፍሪካ ሰላም መነጋገራቸውን የሚገልጽ ነው። አብይ አህመድ ግን ይህንን የስልክ ልውውጥ በማስመልከት ምንም አላሉም። ይህ ይህ ያልተለመደ ነው። በአራት ኪሎ አንድነት ፓርክ ግቢ ውስጥ የሚገኙት ጠቅላይ ሚኒስትር አንድ እሳቸውን የሚያስፈነድቅና ለጦርነት ተግባሮቻቸው የሚያግዝ ወይም ጥፋቶቻቸውን የሚያወድስ ሰው ከውጭ ሲደውል በደስታ ተውጠው ወንድም የደወለልኝ ብለው በትዊተርም በፌስቡክም በመጻፍ በሚዲያዎቻቸውን በማዘገብ የሚታወቁ ነበሩ። የማርኮ ሩቢዮ ግን ምንም ሳይባልበት ታልፏል። እሳቸውም አልተናገሩም፣ አልጻፉም፣ ሚዲያዎቻቸውም አልዘገቡም። ሽሮ ሜዳ ያለው የአሜሪካ ኤምባሲ አብይና ሩቢዮ በስልክ ተነጋገሩ ብሎ የጻፈውን መልእክት እንኳን የአገዛዙ ልሳናት ሊዘግቡት አልወደዱም። ምክንያቱ ምንድነው? የሚለው ትኩረት ሳቢ ጥያቄ ሲነሳ ከሩቢዮ ስልክ ድወላ ሁለት ቀናትን አስቀድሞ በዋሽንግተን ስቴት ዲፓርትመንት አንድ ሁነት ተከናውኖ እናገኛለን። ይኸውም ፖለቲከኛውን ይልቃል ጌትነትን ጨምሮ ሶስት ኢትዮጵያውያን ፖለቲከኞች ተጠርተው ስለ አዲስ አበባ አገዛዝት መጠየቃቸው ነው። መጠየቅ ግን ብቻ አልነበረም። ብዙ የደከምንበት አብይ አገር እያጠፋ ነው ሲሉ መናገራቸው ተሰምቷል። ብዙ የደከምንበት ሲሉ ምን ማለታቸው ነው የሚለው ብቻውን ቀልብ ሳቢ ነው። ምንጫችን አቶ ይልቃል ራሳቸው ናቸው። እናብራረዋለን። ደግሞስ የትናንቱ ታሪፍ ማንን ይጎዳል? ከታሪፍና ኮታ ነፃ ሆኖ ለአፍሪካውያን የቀረበውን የአገዋ ገብ ለገበያ ኢትዮጵያ እንድታጣ ያደረገው የብልጽግናው አገዛዝ ሚሊዮኖችን መግደሉ ሰበብ ነበር። ወደ ደግሞ በዚህ ማዕቀብ ምክንያት አርባ በመቶ የሚሆኑት የኢትዮጵያ ጨርቃጨርቅ አምራች ፋብሪካዎች ሰራተኞቻቸውን በትነዋል። ጥያቄው አዲሱ ታሪፍ ከዚያኛው በምን ይለያል? የሚለው ነው። ይህ ራስ ምታትነቱ ለአገዛዙ ነው ወይስ ለህዝቡ? የሚለውንም እንመለከተዋለን። እዚህ ጋር ደግሞ ሌላ ጉዳይ አለ። የተመረጡ የህወሓት አመራሮችና የተለዩ የቲዲኤፍ አዛዦች የአሜሪካ ማዕቀብ ተደግሶላቸዋል ተብሏል። ምን ማለት ነው? የሚለውንም እንመረምረዋለን። አብራችሁን ቆዩ። 563 ኖቬምበር 6 2024 የዓለም ዓይንና ጆሮ የአሜሪካና የአውሮፓ ሚዲያዎች ላይ ሆኗል። የአሜሪካና የአውሮፓ ሚዲያዎች ደግሞ በአሜሪካ ምርጫ ጣቢያዎች ላይ አይነ ካሜራቸውን ተክለዋል። በዚያ ዶናልድ ትራምፕና ካማላ ሃሪስ እየተወዳደሩ ነው። ሁሉም የሚያሸንፈውን አካል ከየራሱ ጥቅም ከየአገሩ ፍላጎት አንጻር እየመዘነ በመከታተል ላይ ነው። የአዲስ አበባው አገዛዝም ለአገር ካለው ጥቅም አንጻር ሃሪስ ቢመረጡ ይጠቅማሉ። ቢያንስ በአስር ሚሊዮን ዜጎችን የሚመግቡትን እነ ዩኤስአይዲን አይዘጉብኝም። የሕክምናና ክትባቶች ድጋፎችም አይቋረጡም። እናም ካማላ ሃሪስ ቢመረጡ ይሻላል የሚል ስሌት ሊኖረው አይችልም። ከዚያ ይልቅ እንዳሻኝ ብገድል በፈለግሁት አቅጣጫም ጦርነት ብከፍት እያየንህ ነው ከጥፋትህም ታቀብ ወዘተ የማይሉኝ ዶናልድ ትራምፕ ቢመረጡ ይሻለኛል። እሳቸው በሰው አገሬ ውስጥ ጉዳይ ጣልቃ ገብተው አትዋጋ እያሉ አይጨቀጭቁኝም። እንደውም እሳቸው ጎረቤቶቻቸውን ወረው ግዛት እንደሚወስዱ ተናግረዋል። እኔም ያንኑ ባደርግ ተው አይሉኝምና ትራምፕ ይሻሉኛል ብሎ አስቀድሞ እንዳሰላይ ታወቀው ስለ ጉዳዩ አስተያየት ለመስጠት ባደረገው ጥድፊያ ነው። በዚያች ማለዳ ዶናልድ ትራምፕ መመረጣቸው ገና ይፋ ሳይሆን፣ እሳቸውም እኔ ነኝ ያሸነፍኩት ብለው ሳያውጁ ጠቅላይ ሚኒስትር አብይ ከተመራጩም ቀድመው በመመረጥህ ተደስቻለሁ፣ በቀጣይም በጋራ እንሰራለን ብዬ ጠብቃለሁ ብለው ጻፉ። እንዴ ተቻኩለው! ደግሞም በጋራ እንሰራለን ብዬ ጠብቃለሁ ብለው የጻፉት ጠቅላይ ሚኒስትር አብይ በዋይት ሀውስም ሆነ በስቴት ዲፓርትመንት ሰዎች ዘወር ብሎ የሚያያቸው አላገኙም። ዶናልድ ትራምፕ በተመረጡ ማግስት ወደ ኬንያ ደውለው ከፕሬዚዳንት ሩቶ ጋር ተነጋገሩ። በሰሜን አፍሪካም የግብፁን ኤልሲሲን መርጠው ደወሉ። ከደቡባዊ የአፍሪካ ክፍል ከራማፖሳ ጋር አወሩ። ይህንን ሁሉ ሲያደርጉ የአፍሪካ ህብረት መቀመጫ የሆነችውን የ120 ሚሊዮን ዜጎች ሀገር የሆነችውን ከሌላው የአፍሪካ ክፍል ሁሉ የአሜሪካ ኤምባሲ ቀድሞ የተከፈተባትን ኢትዮጵያን የሚመሩትን ጠቅላይ ሚኒስትር አብይን ሳያስታውሷቸው ሰነበቱ። አብይ ግን አትርሱኝ ብለው ተማጸኑ። በበዓለ ሲመቱ ላይ ኢትዮጵያ መገኘት ትፈልጋለች ብለው እንዲጋበዙ ጠየቁ። አሁንም ግን ሳይሳካ ሳይ ሳይጠሩ ቀሩ። በዚህ ሁኔታ ውስጥ ለወራት የቀጠሉትን ጠቅላይ ሚኒስትሩን የዋሽንግተን ሰዎች በእርግጥም ዘነጓቸው። እንዲያም ሆኖ አንድ ትኩረት ሳቢ እንቅስቃሴ ማስተዋላቸው አልቀረም። በአገር ውስጥ እልም ያለ ጦርነት የምታካሄደው ኢትዮጵያ ከጎረቤት ሀገር ጋርም በወደብ ይገባኛል ሰበብ ወደ ጦርነት ልትገባ እያኮበኮበች መሆኑን ተረድተዋል። ወዲህ ደግሞ በሱዳን ጦርነት ያልቡርሃን ደጋፊ የሆነችው አሜሪካ የኤሚሬቶች ተላላኪ ከሆኑት አብይ ጋር የጥቅም ግጭት ውስጥ ገብታለች። ይህንንም ተገንዝበዋል። እናም ማርኮ ሪቢዮ ወደ ጠቅላይ ሚኒስትሩ ይደውሉ ዘንድ ግድ ሆነ። ከዚያ በፊት ግን ነገሩ ይገባቸዋል፣ አብይንም ያውቋቸዋል ያሏቸውን ሶስት የኢትዮጵያ ፖለቲከኞችን ወደ ስቴት ዲፓርትመንት አስጠሩ። ከነዚያ ውስጥ አንዱ የሆኑት ይልቃል ጌትነት ግብዣው የቀረበልን ሚኒስትሩ ለጠቅላይ ሚኒስትሩ ከመደወላቸው ሁለት ቀናት አስቀድሞ ባሳለፍነው ሳምንት ረቡዕ ማርች 26 በዋሽንግተን ሰዓት ከቀኑ ሁለት ሰዓት ነው ይላሉ። በተጋበዙበት ቦታ ሲደርሱም የምስራቅ አፍሪካ ረዳት ጸሐፊው ቪንስነት ስፔራና የኢትዮጵያ ደስክ ኃላፊው እንዲሁም የሶማሊያ የኤርትራንና የሱዳን ጉዳዮችን ጠቅልለው የያዙት ኃላፊ ጠበቋቸው። ሶስቱ ሰዎች ከሶስቱ ኢትዮጵያውያን ጋር ያደረጉት ውይይት አቶ ይልቃል ጌትነት በትኩረት የተካሄደ ይሉታል። ብዙውን ጊዜ ኃላፊዎች ሲወያዩ ማስታወሻ የሚዙላቸው ረዳቶቻቸው ናቸው። ባሳለፍነው ረቡዕ በነበረው ውይይት ግን የውይይቱን ማስታወሻ እየያዙ የነበሩት ራሳቸው ስፔራ ናቸው በማለትም ለጉዳዩ የተሰጠውን ትኩረት፣ በውይይቱ ላይ የነበረውን የአሜሪካኖችን አቋም ያስረዳሉ። ማርኮ ሩቢዮ ወደ አብይ አህመድ ስልክ ከመደወላቸው በፊት፣ እናቶ ይልቃልም ወደ ስቴት ዲፓርትመንት ተጠርተው ውይይት ከማድረጋቸው አስቀድመው የኢትዮጵያው ጠቅላይ ሚኒስትር በሚያዙትና በሚቆጣጠሩት የኢትዮጵያውያን ወንጌላውያን አማኞች ምክር ቤት በኩል ፍራንክሊን ግርሃምን ወደ አዲስ አበባ አስጠርተው ነበር። ፓስተሩ ዶናልድ ትራምፕን ቀብተው ቤተ መንግስት ያስገቡ የሃይማኖት አባት ናቸው። በዚህ መድረክ ላይ ከታዩ በኋላ አብይ ወደ አዲስ አበባ እንዲሄዱ ሲያደርጓቸው የዘነጋቸውንና የተዋቸውን የዶናልድ ትራምፕን አስተዳደር ያገናኟቸው ዘንድ ለመጠየቅ እንደነበር በወቅቱ ተዘግቧል። ራሳቸው ፓስተሩም በአዲስ አበባ ያዩትን ለዶናልድ ትራምፕ እንደሚናገሩ በጋዜጣዊ መግለጫው ላይ አስታውቀው ነበር። ከመግለጫው በኋላም በቀጥታ የተገናኙት ከኦህዴድ ብልጽግናዋ አዳነች አቤቤ ጋር ነበር። የግርሃም ተልዕኮ ስለ መሳካቱ የተሰማ ነገር የለም። የስቴት ዲፓርትመንት ሰዎች ከኢትዮጵያ ፖለቲከኞች ጋር ያደረጉት ውይይት የሚያመለክተውም የግራሃም የሎቢስትነት ስራ ገና እንዳልተጀመረ ወይም ገና ስር እንዳልሰደደ ነው። የኢትዮጵያን ጉዳይ በቅጡ የሚከታተሉት አሜሪካውያኑ ዲፕሎማቶች ከአቶ ይልቃል ጋር በነበራቸው ቆይታ ኢትዮጵያ በሀገር ውስጥ የገባችበት ቀውስ አልበቃ ብሎ በጎረቤት ሀገራትም ተንኳሽና በጥባጭ ሆና መታየቷ እንደሚያሳስባቸው ተነስቷል። እነስፔራ የአዲስ አበባውን መንግስት ጠባይ በሚገባው ቀውታል። አሜሪካኖች በሱዳን ውስጥ ብዙ ገንዘብ አፍስሰው ብዙ ባለሙያ መድበው የአልቡርሃንን መስተዳድር አግዘው ወደ ካርቱም መልሰዋል። አብይ አህመድ ግን የኤምሬቶች ወኪል ሆነው የሄሚቲ ወንድሞች ከአዲስ አበባና አሶሳ የመውጊያ መሳሪያዎችና ሌሎች የጦርነቱን ግብዓቶች እንዲወስዱ እያደረጉ ናቸው። ለኢትዮጵያ ጥቅም ሳይሆን ለመሐመድ ቢን ዛይድና ለኤምሬቶች ፍላጎት ተብሎ የአራት ኪሎ ቤተ መንግስት የአቡዳቢ ቅርንጫፍ የሆነበት አካሄድ ለአሜሪካ ምቾት የሚሰጥ አልሆነም። እናም ኢትዮጵያውያንን ፖለቲከኞች ያገኙት የአሜሪካ ዲፕሎማቶች ከዚህ አኳያም ኢትዮጵያ ጥቅማችንን እየጎዳች ነው ማለታቸው ሳይበቃ ብዙ የደከምንበት አብይ ባልጠበቅነው አቅጣጫ ሄዶ ኢትዮጵያን ቀውስ ውስጥ አፍሪካ ቀንድንም ውጥረት ውስጥ ከተተው ብለዋል። እዚህ ጋር ወሳኝ ነጥብ አለ።

እሱም አሜሪካ እኮ በጣም ውብ ሀገር ነች ብሎ ቀጠለ። አሜሪካውያንም ጥሩ ሰዎች ናቸው። አሜሪካን ከአንዳንድ አሜሪካውያን በላይ አውቃታለሁ አለው። ከዋሽንግተን እስከ ካሊፎርኒያ መኪና ነድቻለሁ አለው። ከዚህ አካባቢ መረጃ እየሰለልኩም ለአሜሪካ አቀብል የነበርኩት እኔ ነበርኩ። ለአሜሪካ መረጃ ለማቀበል ሱዳንንም፣ የመንንም ሶማሊያንም እሰልል ነበር። ይህንን አበርክቶን የአሜሪካ ብሔራዊ ደህንነት ኤጀንሲ ኤንኤስኤ ሰዎች በሚገባ ያውቃሉ፣ እኔንም ያውቁኛል። እኔ ለአሜሪካ ለመዋጋትና ለመሞት ዝግጁ ነኝ። ምን ዋጋ አለው እነዚህ ሰዎች መጡ በማለት እጁን አወናጨፈ። እነዚህ ሰዎች ሲል እነ ጆ ባይደንን መሆኑ ነው። አሜሪካ ይህ የዘኒዮርከሩ ሊ አንደርሰን ዘገባ ነው። አብይ አህመድ ስለ እርሳቸው በጎ በጎ እንዲጽፍ ጠርተውት በአዲስ አበባና በአዋሽ በሄሊኮፕተር እያዘዋወሩ ብዙ ነግረውት ነበር። እሱም ወደ አገሩ ሲመለስ ይህንን ሁሉ ጉድ ዘርግፎ ጻፈው። አብይ የአሜሪካ ሰላይ መሆናቸውን በአሜሪካ መጽሔት በአሜሪካዊ ዘጋቢ በኩል ለዓለም አሳወቁ። ጥያቄው ግን እሳቸው ለአሜሪካ ይህንን ያህል ሲያደርጉ፣ አገራቸውን ጭምር እየሰለሉ ለዋሽንግተን ሲያቀብሉ፣ ለአሜሪካም ለመሞት ዝግጁ ነኝ ሲሉ አሜሪካ ምን አደረገችላቸው የሚለው መሰረታዊ ነው። አጭሩ መልስ ያለው በ2010 ዓም ጠቅላይ ሚኒስትር እንደሆኑ ሰርታለች የሚለው ላይ ነው። ለዚያም ነው መጋቢት 18 2010 ዓም አብይ አህመድ የኢህአዴግ ሊቀመንበር እንደሆኑ ሲጠቆሙ የህወቱ አቶ አስመላሽ ወልደስላሴና ሌሎች ሰዎች አሜሪካ ሊቀመንበር አትመርጥልንም በማለት በከፍተኛ ድምፀት መቃወማቸው የተጻፈው። ይህ ብቻ ሳይሆን አቶ ኃይለማርያም ደሳለኝ ራሳቸውን ከኃላፊነት ማንሳታቸውን ከገለጹ ከሁለት ሳምንታት በኋላ ሮጠው ዋሽንግተን ዲሲ የገቡት ያኔው የኦህደድ ኃላፊ የአሁኑ ጠቅላይ ሚኒስትር። በዚያ በነበራቸው ቆይታ ከአሜሪካ የስለላ ተቋማት ጋር መገናኘታቸው ተጽፏል። በጥድፊያ ወደ ኢትዮጵያ ተመልሰው ጠቅላይ ሚኒስትር ከተደረጉ አንድ ወር ሳይሞላቸው የስቴት ዲፓርትመንት ሰዎች አስመራ ሄደው አብይንና ኢሳያስን የማስታረቁን ጉዞ ጀመሩ። ይህም የልጃቸውን የአዲስ አበባውን ወኪላቸውን ሶሻሊስት ነው የሚሉትን ኢህአዴግን አስወግዶ ስልጣን ይዟል ሊበራል ነው ሪፎርሚስትም ነው የሚሏቸውን አብይን ለማደላደል የሚደረግ የመንገድ ጠረጋ መስመር ነበር። በወቅቱ የዶናልድ ትራምፕ አስተዳደር የአፍሪካ ጉዳዮች ኃላፊ ሚኒስትር የነበሩት ዶናልድ ያማሞቶ በአስመራ ለሰዓታት ከአቶ ኢሳያስ ጋር ያደረጉትን ውይይት አጠናቀው ወደ አዲስ አበባ ተሻገሩ። ገና ስልጣን ከያዙ አንድ ወር ያልሞላቸውን ጠቅላይ ሚኒስትር አብይንም ያማሞቶ ለመጀመሪያ ጊዜ ሲያገኙ የገጠማቸውን ሁኔታ ዘአብይ ፕሮጀክት ጋድ ፓወር ኤንድ ዎር ኢን ዘ ኒው ኢትዮጵያ በሚለው መጽሐፍ ላይ እንዲህ ተተርኮ እናገኘዋለን። አብይ ቢሮ ስንገባ ጠቅላይ ሚኒስትር መሆኑን ለማስረገጥ የሚሆኑ ድርጊቶችን ለማድረግ ተሯሯጠ። ለእኔና ለአምባሳደር ማይክ ሬነር በቀጥታ ያቀረበልን ጥያቄ ምን እንደሆንላችሁ ነው ፍላጎታችሁ? አሜሪካ ከቶ ምን እንዳደርግላት ትፈልጋለች ብሎ ጠየቀን። እኔም ደህና፣ አሁን እኛ የምንፈልገው ከኤርትራ ጋር ያለውን ግንኙነት እንድታሻሽሉትና ችግሩን እንድትፈቱት ነው አልኩት። ወዲያውኑ እሻለ በማለት አምባሳደሩ አብራሩልኝ ይላል የመጽሐፉ ደራሲ ቶም ጋርድነር። እዚህ ጋር አብይ ለአሜሪካ ምን ልሁንላት ብለው ራሳቸውን መሪም ሆነው ለመላላክ የወሰኑበትን ቅጽበት አልፈነው ነገሩን ስናሰላስል ባሳለፍነው ሳምንት የአሜሪካ የውጭ ጉዳይ ሚኒስቴር ሰዎች ኢትዮጵያውያንን ፖለቲከኞች ቁጭ አድርገው አብይ የደከምንበት ነው ሲሉ ነገሩ ይገለጥልናል። ከዚያ የረቡለት ውይይት በኋላ ማርኮ ሩቢዮ ወደ ኢትዮጵያው ጠቅላይ ሚኒስትር ደውለዋል። ይህ መደረጉን የገለጹት ስቴት ዲፓርትመንትና አዲስ አበባ የሚገኘው የአሜሪካ ኤምባሲ እንጂ ጠቅላይ ሚኒስትሩና ሚዲያዎቻቸው አይደሉም። አብይ፣ እጅግ የሚፈልጉት ከአሜሪካ ባለሥልጣናት ጋር መገናኘትና በእነሱ እውቅና ማግኘትን ነው። እናም ትኩረትን ለመሳብ ብለው ገና በማለዳ እንኳን ደስ አላችሁ ባሏቸው በዓለ ሲመቶ ላይ ብገኝ ብለው በተማጸኗቸው ዶናልድ ትራምፕ የውጭ ጉዳይ ሚኒስትር በኩል ስልክ ከተደውሎላቸው ከተነጋገሩ በኋላ ለምን ዝም አሉ የሚለው መሰረታዊ ነው። ማርኮ ሩቢዮ ወደ አዲስ አበባ ከመደወላቸው በፊት የኢትዮጵያን ፖለቲከኞች ያነጋገሩትን የመስሪያ ቤታቸውን ኤክስፐርቶች ሊያማክሩ እንደሚችሉ የሚገምቱ አስተያየት ሰጮች ሚኒስትሩ የእነዚያን ኤክስፐርቶች ምክር መነሻ አድርገው ከደወሉ ለጠቅላይ ሚኒስትር አብይ የሚያስተላልፉት በሱዳን የምታደርገውን ጣልቃ ገብነት፣ ኤርትራን ለመውጋት የምታደርገውን ዝግጅት አቁም የሚል ሊሆን እንደሚችል ይገምታሉ። እንዲህ ያለ ቀጭን ትእዛዝ የመጣባቸው ጠቅላይ ሚኒስትሩ ባልተለመደ ሁኔታ ከሪቪዮ ጋር በስልክ መነጋገራቸውን በማስመልከት እሳቸውም ዝም ሚዲያቸውን ዝም እንዲል አድርገዋል ሲሉም ያክላሉ። ጠቅላይ ሚኒስትር አብይ ከሌሎች ሀገራት ባለስልጣናት ጋር ሲነጋገሩ ወዲያውኑ በፌስቡክ ወይም በትዊተር ከወንድም የከሌ ጋር ተወያይቼ በጋራ ለመስራት ተነጋግሬያለሁ ማለት አሊያም ነገሩን አንሻፈው በመግለጽ ማስፈር ልማዳቸው ነበር። ለአብነት በትግራይ ጦርነት ጊዜ የካናዳው ጠቅላይ ሚኒስትር የነበሩት ጀስቲን ትሩዶ ደውለው የኤርትራን ሰራዊት ማስወጣት አለብህ ካሏቸው በኋላ አብይ፣ በትዊተርና በፌስቡክ ገጻቸው ላይ ከካናዳው ጠቅላይ ሚኒስትር ጋር በአፍሪካ ቀንድ ጉዳዮችና በጋራ አጀንዳዎች ላይ ተወያየን ብለው ይለጥፋሉ። የካናዳው ጠቅላይ ሚኒስትር ግን አብይ ጋር ደውዬ የኤርትራን ሰራዊት እንዲያስወጣ ነገርኩት ብለው በትዊተራቸው ላይ ያሰፍራሉ። እንዲህ ያለውን ነገር በዚያ ሰሞን ሰው ይታዘበኛል ሳይሉ ያደርጉት ነበር። አሁን ግን ከማርኮ ሩቢዮ ጋር ያደረጉትን የስልክ ንግግር አንሻፎም እንኳን አልገለጹትም። በዚያ ባልተወራለትና ባልተነገረለት የስልክ ልውውጥ ወቅት ምናልባት ኤርትራን ለመውጋት የምታደርገውን ዝግጅት አቁም፣ ሌላ አገር እንዲፈርስ አንፈቅድም ብለዋቸው ይሆናል። ምናልባት ከሱዳን ጉዳይ እጅን ሰብስብ ብለዋቸውም ይሆናል። ምናልባት ቀውስ ፈጣሪና ወራሪነህ ብለዋቸውም ይሆናል። እንዳም ሆኖ አሜሪካ የጡት ልጇ አብይ ከስልጣን ይወገዱ ዘንድ ትፈልጋለች ማለት ሊሆን አይችልም። ለዚህም በጥቂቱም ቢሆን አስረጅ የሚሆነን ዘኢኮኖሚስት ሰሞኑን ያስነበበው ዘገባ ነው። ዘገባው የህወሀትና የቲዲኤፍ ሰዎች ከሻቢያ ጋር ተባብረው አብይን ለማስወገድ እየተንቀሳቀሱ ነው ብለን እናምናለን ይህንን እንቅስቃሴ ለመግታት በተመረጡ አመራሮች ላይ ማዕቀብ ለመጣል እያጤንን ነው ብለው አንድ ባለስልጣን ነገሩኝ ይላል ይህ ማዕቀብ ግን ምን ዝርዝር እንደያዘ አልተገለጸም ከተለመደው የግለሰቦች ማዕቀብ ተነስተን ስንመለከተው ግን ወደ አሜሪካ እንዳትመጡ በአሜሪካ የሚያለ ንብረታችሁ ይታገዳል ምክንያቱም አብይ አሕመድን ልትጥሉብን እያሴራችሁ ነው የሚል ሊሆን ይችላል

እኛን ሲቀርጡ እኛም እንቀርጣቸዋለን ነው ነገሩ። የአሜሪካ ምርቶች ወደ ኢትዮጵያ ሲገቡ የኢትዮጵያ መንግስት አስር በመቶ ታሪፍ ይጥላል። ለዚህ አጸፋ እኛም እንጥላለን ነው ነገሩ። ቀድሞ ነገር ኢትዮጵያ ከአግዋ ታግዳ ታሪፍ ሳይጣልባት ገደብም ሳይቀመጥባት በአሜሪካ ገበያ ውስጥ ምርቶቿን መሸጥ የምትችልበትን እድል ኢትዮጵያውያንን በመግደሉ በሻዕቢያ አገዛ የትግራይን ህዝብ በመጨፍጨፉ ምክንያት የሰብዓዊ መብት ለሚጥሱ ሀገራት እንዲህ ያለ እድል አንሰጥም ብሎ የቀድሞው የጆ ባይደን አስተዳደር ይህንን እድል ኢትዮጵያ ነፉ። የራስህ ህዝብ ላይ አትጨክን ለዚያውም ከባዕድ ጦር ጋር ሆነህ ብለው የሚጠይቁትን አልሰማ ያለው የብልጽግናው መንግስት ነጮች በወሎ ግንባር ተዋጉኝ እያለ እስከ መናገር ደርሶ ነበር። በቆላ ተንቤን የሚያደርገውን ውጊያም ከጆ ባይደን ጋር የሚያካሄደው ፍልሚያ እንደሆነ በመግለጽ ብዙ መንጋ አሰልፎበት ነበር። ዋናው የአሜሪካ ተላላኪ አራት ኪሎ ተቀምጠው የአሜሪካ ተላላኪ መንግስት እንዲቀመጥ እየጣረች ነው እያሉ የሚከተሉ አያሌ መንጋዎችም በአደባባዩ ሞልተው ነበር። ያኔ የተጣለው የአገዋ እገዳ ግን ኢትዮጵያን በየአመቱ ከ230 ሚሊዮን ዶላር በላይ አሳጥቷታል። በኢትዮጵያ ውስጥ በሐዋሳና በሌሎች አካባቢዎች የአሜሪካን ገበያ ተማምነው ፋብሪካዎችን ከፍተው የነበሩ ጨርቅ አምራቾች አገዋ ሲከለከል ዘግተው ወጥተዋል። በ2015 ዓ ም የተካሄደ ጥናት እንደሚያ ያሳየው ኢትዮጵያ ከአገዋ መታገዷ ተከትሎ ሲጠቀሙ የነበሩ 63 በመቶ ጨርቅ አምራቾች ወደ አሜሪካ የላኩት ምርት ቀንሷል። 39 በመቶ አምራቾች ደግሞ ሰራተኞቻቸውን አሰናብተው ፋብሪካዎቻቸውን ዘግተው ወጥተዋል። አሁን ደግሞ በእንቅርት ላይ ጆሮ ደግፍ እንዲሆን በመደበኛው ግብይት ላይም 10 በመቶ ታሪፍ ተጥሏል። ኢትዮጵያ ወደ አሜሪካ የምትልካቸው ዋነኛዎቹ ምርቶች ቡናና የጨርቃጨርቅ ውጤቶች ናቸው። ባሳለፍነው የፈረንጆቹ ዓመት እነዚህን ምርቶች ልካ 465 ሚሊዮን ዶላር መሸጧ ተዘግቧል። ይህ ታሪፍ ወደ አሜሪካ የሚላከውን የቡና ምርት የሚጎዳና በኢትዮጵያ ነጋዴዎችም ሆነ ገበሬዎች ላይ የራሱን ተጽዕኖ የሚያሳድር ሲሆን አገዛዙ ለጦር መሳሪያ መሸመቻ የሚያከማቸውን የውጭ ምንዛሬም በማዳከም በኩል የራሱን ሚና ሊወጣ ይችላል። መልካሙን ብሎ መመኘት። በዚሁ እንሰናበታለን።